አስቸኳይ መልእክት ለሚጠፉት ነፍሳት ስለማትጨነቁ ትጠፋላችሁ። ምህረትን ስለማታውቁ ምህረትን ከአምላክ ዘንድ አታገኙም። ይቅርታን ለበደላችሁ ሰዎች ስለማትሰጡ ይቅርታንም አታገኙም። እንኪያስ ልብ በሉ፣ ቅዱሱን ቃል በተግባር ኑሩ። ምህረትን ለሚበድሏችሁ፣ ቸርነትን ለተቸገሩ ስጡ። በሰማይ ያለ አባታችሁ በምድር ያበደራችሁትን በሰማይ ይከፍላችኋል። በመላ ዓለም ለምትገኙ ውድ ኢትዮጵያውያን አስፈሪ ጊዜ ላይ ደርሰናልና ንስሐ እንግባ። ከፊታችን ባሉ ጥቂት ወራቶች በመላው ዓለም የምድር መናወጥ በልዩ ልዩ ስፍራ ይሆናል። ይህም የሚያሳየው በማቴዎስ ወንጌል ምዕራፍ 24 ከቁጥር ሰባት ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተናገራቸው የዘመን ፍጻሜ ምልክቶችን ነው። በህይወት ለመኖር ያለን አማራጭ አንድ ነው። እርሱም እግዚአብሔርን ታምነን ንስሓ ገብተን በቀናው መንገድ መጓዝ ነው። እንደ ናሳ ዘገባም ምድር ራሷንና በውስጧ ያሉትን አካላት መሸከም እየከበዳት ሲሆን በአሁኑ ሰዓት ምድራችን በስምንት አቅጣጫ እየተሰነጠቀች ትገኛለች። የመሬት ስንጥቃቱ ሀገራችንን ኢትዮጵያ ለሁለት እንደሚከፍላት የሚታወቅ ሲሆን በክስተቱም ብዙ እልቂት እንደሚከሰትም ተተንብዮአል። እንግዲህ እንንቃ፣ እናስተውል። አሁንም ቃሉን ሰምተን ንስሓ እንግባ። በቅዱሱ የእግዚአብሔር ቃል አንዘባበት። አደመጥኩም፣ ሰማሁም። ቀንን ነገር አልተናገሩም፣ አንዳቸውንም ምንም አድርጊያለሁ በማለት አስበውም ንስሓ አልገቡም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። ስለዚህ ይጠፋል የሚለውን አማናዊውን ቅዱሱን ቃል እናስብ። ሰላም ጤና ይስጥልን ውዴ ቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን መልካሙን ነገር ለመስራት ትጉ ሲሉን አባታችን አባ መሐ ኢየሱስ የላኩትን መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫ ቤተሰብ ይሁኑ። ምህረት አምላክ ቸሩ ፈጣሪያችን እግዚአብሔር ኃጢአት በደላችንን ሁሉ ታግሶ እንደ ስራችን ሳይሆን እንደ ቸርነቱ እድሜ ለንስሐ ዘመን ለፍስሐ ያደለ አምላካችን በሰጠን የተፈጥሮ ጸጋ ተጠቅመን ከክፉ መንገዳችን እንድንመለስ ከኃጢአት እንድንነጻ እንዲሁም በጎ ስራን እንድንሰራ ነው ያሉት አባታችን አባመሃ ኢየሱስ ምህረቱ የበዛው ቁጣውም የራቀው ቸርነቱ አያልቅምና በእርሱ ጥላ ስር ተጠልለን በሥነ ምግባር እንድንኖር ነውና ከእቅፉ የራቃችሁ ጊዜው ሳይረፍድ ተመለሱ በማለት መልእክት ልከዋል። ከጊዜ ወደ ጊዜ በሰው ልጅ ዘንድ ሰላም እየጠፋ ፍቅር እየራቀ ጠቡና ሽኩቻው እየተበራከተ አንዱ ለአንዱ ወዳጅ ሳይሆን ጠላት እየሆነ እየመጣበት ባለበት በዚህ ዘመን ወደ አምላካችን ቃል መመለስ ብቸኛው መፍትሔ እንደሆነ የሚናገሩት አባታችን አባማ ኢየሱስ ወንድሞች በህብረት ቢሆኑ መልካም ነው ተብሎ የተጻፈው መልካሙን ብቻም ሳይሆን አስጨናቂ ጊዜያትንም አብረን እንድናሳልፍ ጭምር ነው። በአስጨናቂ ጊዜያትም እግዚአብሔር አምላካችን በአንድም ይሁን በሌላ መንገድ ለመፍትሄ ወደ እኛ ህይወት የሚመጣ ሲሆን ምህረቱንና ይቅርታውንም እንዲሰጠን ሰው ወደ ህይወታችን ይልካል። የአምላክ ዘላለማዊ ሀሳብ ሰውን በልጁ በክርስቶስ ፍቅር መጠቅለን ወደ ቀደመ ክብሩን መመለስ ነው። ታዲያም ወደ ቅፉ እንገባ ዘንድ ሸሮ አምላካችን ብዙ መቅረቢያ መንገዶችን እያዘጋጀ ሲሆን ከእሱም ውስጥ በዋናነት የምናነሳው የቅዱሳንን ምልጃም ነው ብለዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ እናንተን የሚሰማ እኔን ይሰማል እንዳላቸው ሁሉ ዛሬም ቅዱሳንን የሚሰማ እርሱ መስማት መሆኑን ሳናመነታ ይህንን ከፈጸምን ክርስቶስን እንወደዋለን ማለት ነው። ነገር ግን ኃጢአት በስጋችን ላይ ከነገሰ ቤታችንና መድኃኒታችን ኢየሱስ ክርስቶስ አይመራንም። ለጥፋታችንም የምንጠይቀው እኛውንን ለመንፈሳዊ ህይወታችን የሚሆንን ነገር ሁሉ አዘጋጅቶ ነውና የፈጠረን። ዛሬም በመንፈሳዊ አይናችን እግዚአብሔርን እያየንና እየታዘዝን በተጓዝን በጊዜያዊና በስጋዊ ኑሯችን የጀመርነውን ደስታ ነገ ከእርሱ ጋር ለዘላለም እንቀጥለዋለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን ያህል እንደሚወደን የምናውቀው በመስቀል ላይ ስለተሰቀለልንና ህይወቱን ስለ እኛ ያሳለፈበትን መስዋዕት በመመልከት ነው። ከቅዱስ ጳውሎስ ጋር ሆነን ከክርስቶስ ፍቅር ማን ይለየናል? መከራ፣ ወይንስ ጭንቀት፣ ወይስ ስደት፣ ወይስ ራሀብ፣ ወይስ ራቁትነት፣ ወይስ ፍርሃት፣ ወይስ ሰይፍ ነውነ? ስለአንተ ቀኑን ሙሉ እንገደላለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ህይወት ቢሆን መላእክትም ቢሆኑ ግዛትም ቢሆኑ ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረታትም ቢሆኑ ከእግዚአብሔርን ፍቅር ሊለየን እንዳይችል ተረድቻለሁ ብለን በእርሱ ልንመካም ይገባናል። ይሄ ደግሞ ሊሆን የሚችለው እኛ በንስሐ ወደ እርሱ ስንመለስና ለበደሉንም ምህረትን ስናደርግ፣ ለተቸገሩን ቸርነትን፣ መንገድ ለጠፋባቸው ብርሃንና መንገድን ስንሆናቸው፣ ርኅራኄና ምህረትን ስናሳያቸው ነው። ሊቃውንተ ቤተ ክርስቲያን ምህረትን በሁለት እንደሚከፈል ያስተምሩናል። እርሱም ምህረት ስጋዊና ምህረት መንፈሳዊ ሲሆኑ ምህረት ስጋዊ በስጋ ምህረትን ማድረግ ለተቸገረ ሰው የሚያስፈልገውን ነገር ማድረግ ሲሆን ይህም ካለ ንብረት ወይንም ገንዘብ ከፍለን ለተራቡ ማብላት፣ ለተጠሙ ማጠጣ፣ ለተራቆቱ ማልበስ፣ ለታመሙትን ማስታመም እንዲሁም ለችግራቸው መድረስ የሚያጠይቅ ነው። ምህረት ስጋዊን አለማድረግ ሰማያዊውን መንግስት ሊያሳጣን የሚችልም ሲሆን አብነትም ለመጥቀስ በሉቃስ ወንጌል ምዕራፍ 16 ቁጥር 19 እንዲህ ይለናል። አንድ ሀብታም ሰው ነበረ። ይህም ሰው ከሚኖሩበት ደጅ የሚኖር በቁስል ህመም የተያዘ አላዛር የተባለ አንድ ድሃ ነበረ። ሀብታሙም ሰው ከሚመገበው ፍርፋሪ ያገኝ ዘንድ ይወድ ነበረ። ሆኖም ግን ባለጸጋው ዘወትር ተድላና ደስታ ከማድረግ ውጪ ለአላዛር በማዘን አልመገበውም፣ አላስጠጋውም። ከዕለታት በአንዱም ቀን ድሃውም ሞተ። ቅዱሳንም መላእክት ነፍሱን ወደ ሰማይ አሳርገው ከቅዱሱ አባታችን ከአብርሃም አጠገብ አኖሩት። ባለጸጋውም ደግሞ ሞተ። መልአከ ጽልመት ነፍሱን በጭንቅ ወደ ሲኦል አስገባት። በዚያም ሳለ በስቃይ ሆኖ ወደ ላይም ተመለከተ። አብያ አብርሃምንም ከሩቅ አየው፣ አጠገቡም አላዛርን ተቀምጦም ተመለከተ። እርሱም እንዲህ አለ፣ አባት አብርሃሙን እዘንልኝ፣ በዚህች ሰዓት እጅግ እየተሰቃየው ነውና፣ ጣቱንም በውሃ ነክሮ ምላሴን ያቀዘቅዝልኝ ዘንድ አላዛርን ላከዋለው። አብርሃም ግን እንዲህ ብሎ መለሰለት። ልጅ ሆይ አንተ በሕይወት ተድላና ደስታን አደረግ፣ አላዛርም እንዲሁ ሁልጊዜ በችጋር እንደነበረ አስብ። አሁን ግን እንዲሁ እርሱ በዚህ ፈጽሞ ተድላና ደስታን ያደርጋል፣ አንተ ግን መከራን ትቀበላለህ። ደግሞም ከእኛ ወደ አንተ ማለፍ የሚሹ እንደማይችሉ ሁሉ እናንተ ወገን የሆኑት ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል አለ አለው። ባለጸጋውን በመቀጠል አባት አብርሃሙን አላዛርም ወደ አባቴ ቤት እንድልከው እለምንሃለሁ፣ አምስት ወንድሞች ስላሉኝ ይንገራቸው። እነርሱም ደግሞ ወደዚህ እቺ ስቃይ ቦታ እንዳይመጡ ይስሙ አለው። አብርሃም ሙሴና ነቢያት አሉላቸው፣ እነርሱን ይስሙ አለው። ባለጸጋው መልሶ የለም፣ አባት አብርሃም ሆይ፣ ከሙታን አንዱ ወደ እነርሱ ካልሄደ ካልነገራቸውም ንስሐ አይገቡም አለው። በመጨረሻም አብርሃም ሙሴና ነቢያትን ካልሰሙማ ከሙታን ተለይቶ የተነሳ ቢኖር እንኳን አይሰሙትም፣ አያምኑትም ምን በማለት ከስጋ ሞት በኋላ ንስሐ መግባትም ሆነ ምህረትን መለመን እንደማይቻል ነግሮታል። ባለጸጋውም ሰው በህይወት ምድር ላይ በነበረበት ጊዜ ለድሆች አዝኖና ምህረትን አድርጎ ቢያበላ ቢያጠጣ ቢያለብስም እንዲሁም የታመሙትን ቢያስታምም የታሰሩትን ቢጠይቅ በሲሆን ነፍሷ አትሰቃይም ነበር። ታዲያን እኛም በስጋ ምህረትን ያላደረገ በነፍሱ ምህረትን እንደማያገኝ ከዚህ ታሪክ መረዳት እንችላለን። ሌላኛው ማድረግ የሚገባን ምህረት መንፈሳዊ ነው። አንድ ሰው በኃጢአቱ ተመልሶ በንስሐ ስርየትን ያገኝ ዘንድ መርዳት የመንፈሳዊ ምህረት ማድረጊያ ምልክት ነው። በዓለም የሚኖርን ወይንም ኃጢአተኛውን ሰው ምህረት እንዲያገኝ ወይንም ንስሐ እንዲገባ መርዳት ይቻላል። ወደ እግዚአብሔር የሚቀርብበትን እውነተኛውን መንገድና ሥርዓት በማስተማር በማስረዳትና በመምከር ካስፈለገን በመገሰጽ ሰው እንዲድን መርዳት ተገቢ ነው። በቅዱሳን መጻሕፍትም ከመጽሐፍ ቅዱስ ጀምሮ በተለያዩ ታሪኮች ላይ ተመዝግቦ እንደምናገኘው አሕዛብ በከሄደ ከምንፍቅናና ከተሳሳተ እምነት በመመለስ በክርስትና ጥምቀት ሺህ አላፍ ያዳኑ ቅዱሳን አባቶች፣ ነቢያት፣ ሐዋርያት፣ መነኩሳት እንዲሁም ሌሎች ጻድቃን፣ ሰማዕታት እንደነበሩ ገድላቸው ምስክር ነው። በአሁኑ ጊዜ ደግሞ ምእመኑ እንደ በግ መንጋ እየጠበቁ ከጥፋትና ከሞት ነፍስ እንዲታደጉ አደራ የተቀበሉት ሊቃውንተ ቤተ ክርስቲያን፣ ካህናትና ሌሎች አገልጋዮች ናቸው። ሆኖም ግን የመንፈሳዊ ምህረትን የሚጠበቀው ከሁላችንም እንደሆነ በማመን ልንተገብር ይገባል። ከቤተሰቦቻችን አባላት ከባልንጀሮቻችን፣ ወይንም ከዘመድ አዝማዶቻችን መካከል የተጣሉ ቢኖሩ ማስታረቅ፣ እንዲሁም ስለ ይቅርታና ምህረት ማስተማር ተገቢ ነው። ጌታችን ኢየሱስ ክርስቶስ በወንጌሉ የሚያስታርቁ ብፁሐን ናቸው የእግዚአብሔር ልጆች ይባላሉና በማለት አስተምሩናል። ከባልንጀራው ጋር ተጣልቶ እግዚአብሔርን ያስቀየመን በመካከላቸው እርቅ እንዲኖር ማድረግ በአጠቃላይ መንፈሳዊ ህይወቱን እንዳይጎሰቁን እንዳይደክምና ከጽድቅ እንዳይጎል መርዳት ነው። ያስቀየመንን ወይንም ያስከፋንን ሰው ይቅር ማለት ደግሞ ከተበዳዩ የሚጠበቅ ተግባር እንደሆነ ምህረትን የሚያደርጉ ብፁሐን ናቸው ምህረትን ያገኛሉና በማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ከቁጥር 7 አስተምሯል። እንዲሁም ከቤተ ክርስቲያን እርቀውና በምድራዊ ሥራ ተጠምደው በሃይማኖታቸው የደከሙና የዛሉ ወዳጆቻችንን ወይንም በቅርብ የምናውቃቸውን ሰዎች መርዳት አስፈላጊ ነው። ይህንን ማድረግ የምንችለው ደግሞ ቅዱሳን መጽሐፍተን እንዲያነቡ በመጋበዝ፣ አብረናቸው ወደ ቅድስ ቤተ ክርስቲያን በመሄድ፣ በጋራ ጸሎት በማድረግ፣ በማስቀደስ፣ በመማር፣ በዓላትን በማክበር ነው። በአሁኑ ዘመን ምድር ስለሚገጥማት ፈተና የሊቃውንተ ቤተ ክርስቲያን አበው አስቀደመው ብራና ጽፈው ቀለም በጥብጠው አቡሻህሩንና ስለ ፈለጉን አጥንተው በጽሁፍ የከተቡልን ሲሆን እነዚህም መዛግብቶት ሐኪም አበበችና ዶክተር ሮዳስ ታደሰ በስፋት ሲተነትኑትና ሲያስተምሩት የነበረ ሲሆን ሰሚ ሳያገኙ ቀርተው ክስተቱ ከተፈጸመ በኋላ ለማስተዋልና ለመንቃትም ችለናል። ሆኖም ግን ዛሬም ከስህተታችን መማር ተስኖ በዘር ፖለቲካ ተጠምደን እርስ በርስ እየተባለን እንገኛለን። ነገር ግን እኛ ቸል ብንልም የሚሆነው አይቀርምና እነሆ ሁሉም ነገር መልኩን እያጣ የጠራው እየደፈረሰ ይገኛል። በማቴዎስ ወንጌል ምዕራፍ 24 ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ዘመን ፍጻሜ ምልክቶች ተጠይቆ ከተናገራቸው ነገሮች አብዛኛው እየተፈጸሙም ይገኛሉ። ጦርነቱ፣ ድርቁ፣ ረሃቡ፣ የእርስ በርስ ግጭቱ፣ የመሬት መናወጡ ሁሉም እየተፈጸመ ነው። እነዚህን ጉዳዮች ከሀገራችን ነባራዊ ሁኔታዎች ጋር ስናስተያያቸው ያልተፈጸመ አንዳችም ነገር እንደሌለ በሀገራችን እንገነዘባለን። እንደዚያም ሆኖ ግን ዛሬም ልዝብተኞች ሆነን እየተመላለስን ነው። በዚህም ምክንያት ጥፋት ያገኘን ነው። ከሰሞኑ ናሳ በዘገባው ባወጣው መረጃ ምድራችን በስምንት አቅጣጫ በፍጥነት እየተሰነጠቀች ነው ያለ ሲሆን እንደ ምክንያትም የሚያስቀምጠው ምድር ዘመኗ እያበቃ እንደሆነና የሰው ልጆችም ስልጣኔን ተከትሎ የመጣው እንደ ኒኩሌር ያሉ ዘመናዊ የጦር መሳሪያዎች ያመጡብን ችግር፣ እንዲሁም ከፋብሪካ የሚወጡ በካይ ጋዞች ተጠቃሽን አድርጓል። የሰው ልጆች በከፍተኛ ሁኔታ እየተዋለዱ ምድርንም እየሞላት ሲሆን ምድር ልትሸከመው ከምትችለው የህዝብ ቁጥር ማለፉ ምድር እንድትሰነጠቅ እንዲሁም በከባድ ርደ መሬት እንድትመታ ምክንያትም ሆኗል ብሏል። የምድር መናወጡ ወይንም መንቀጥቀጥ በታሪክ መመዝገብ ከተጀመረበት ዘመን አንስቶ እስከ ደረስንበት ዘመን ድረስ ከባድ የሚባል በረክተር ስኬል ሰባት ነጥብ ሁለትና ከዚያ በላይ በአስርተ ዓመታት ቢበዛ አንድ ጊዜ ነበር የሚከሰተው ከ1900 ዓ ም ወዲህ ግን ክብደቱም ሆነ ብዛቱ የሚደርሰውም ሰብአዊና ምጣኔያዊ ሀብት መሰረተ ልማታዊ ውድመትና ጥፋቱን ጨምሯል። ከ1900 እስከ 1949 ድረስ የተደረጉትን ጥናቶች ብናያቸው በየአስርት ዓመቱ የሚደርሰው ከባድ የመሬት መንቀጥቀጥ ሶስትና ከዚያ በላይም ሆኗል። በ1950ዎቹ በከፍተኛ ሁኔታ ጨምሮ ዘጠኝ ከባድ የመሬት መንቀጥቀጦችን ደርሰዋል። በ1970ዎቹ የክፍለ ዘመኑ አደገኛ የመሬት መንቀጥቀጦች በተለያዩ ሀገራትም ደርሰዋል። ይህንንም ሁኔታ ስንመለከተው ምድራችን በመሬት መንቀጥቀጥ ብዛትና ክብደት እየፈረሰች መሄዷ የማይቀር መሆኑን እንገነዘባለን። የመሬት ምዝረት፣ የአፈር መቅለት፣ የመሬት መንሸራተት፣ የመሬት መሰንጠቅ፣ የመሬት ናዳ፣ ሰደድ እሳትና ሱናሚ የመሬት መንቀጥቀጥ ምልክቶች ሆነውም ይነሳሉ። የምድር መናወጥ ድንገተኛና ሳይጠበቅ የሚከሰት ከመሆኑም አንፃ የሚያደርሰውም ሰብአዊና ቁሳዊ ውድመት እጅግ ከፍተኛ ነው። ሰዎች እጅግ ተጠጋግተው በብዛት በሚኖሩባቸው አካባቢዎች ሲከሰት ደግሞ ጥፋቱ በዚያው አንጻር ይጨምራል። የምድር መናወጥን በተመለከተ የሳይንስ ሰዎች ራሱን የቻለ ትንታኔ የሚሰጡ መሆኑና እስካሁንም እየሰጡ መሆኑ የታወቀ ቢሆንም ከፍጻሜ ዘመን ምልክቶች መካከል አንዱ መሆኑን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር፣ ሕዝብ በሕዝብ ላይ መንግሥትን በመንግስት ላይ ይነሣልና ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል፣ በማለት ተናግሯል። የምድር መናወጥ እምብዛም በማይሰማባት በነበረችው በሀገራችን ኢትዮጵያ እንኳን በዚህ ዓመት በልዩ ልዩ ስፍራዎች ክስተቱን አስተናግዳለች። በቅዱሳት መጽሐፍ የምድር መናወጥ አንዱ የእግዚአብሔር ቁጣ መገለጫ መሆኑን ተነግሮናል። ይህንንም ወንጌላዊ ቅዱስ ዮሐንስ በራይ መጽሐፉ ሲገልጥ ሰባተኛው መልአክ ጽዋውን በአየር ላይ ያፈሰሰ፣ ከመቅደስ ውስጥም ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ፣ መብረቅና ድምፅም ነጎድጓድም ሆኑ፣ ትልቅም የምድር መናወጥ ሆነ ሰውም ከምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥም ከቶ አልነበረም ከሁሉም በለጠም በማለት ተናግሯል። የዮሐንስን ራእይ የተረጎሙ ቀደምት ሊቃውንት እንደሚያስተምሩ በምድር ላይ አመፅን የሚከተሉና በንሳ የማይመለሱ ሰዎችን ለመምታት ከሚላኩ ክስተቶች አንዱ የምድር መናወጥ ነው። የሐሳዊው መሲህ ክፉ መንግስት እንደሚፈራርስ ሁሉ በዚህ ዓለምም የራሱን መንገድ ለመጥረግ ያንኑ መንገድ የሚከተል ሰዎችንና ቡድኖችን መፈራረሳቸው አይቀርም የመሬት መናወጥ የሚያገናኘው ስፍራ ከተማና ሀገር እንዳልነበረ እንደሚሆኑም ሁሉ የሐሳዊው መሲና የመንገድ ጠራጌዎቹም ስኬት ከፍታና ታላቅነትም ይፈራርሳል። በዘመናችንም እንደሚስተዋለው የዓለማችን ሀያላት ይገለበጣሉ የሚረጋጋም ነገር የለም ይናወጣሉ መናወጣቸውም እንዳይተርፉ ሆነው ነው በፍጻሜ ዘመን እግዚአብሔርን የሚክድ የሚያስክድ ሃይማኖትና ሞራል አልባ የሆነ በስጋዊ ፍላጎትና ፍትወት ብቻ የሚመራ ስርዓት ዓለም እየነገሰ ነው። ይህም ክፉ የዓለም ስርዓት እንደታወከና ዓለምን እንዳተራመሰ ይህ መቅሰፍት ማሳያ ነው። በዚህ ዘመን ለማንኛውም ጉዳይ ግድ የማይሰጠን ለዘብተኞች ታላቁን የእግዚአብሔር ቃል ቅዱስ መጽሐፍን እየጠቀስን ኃጢአትን የምንሰራ ተጠራጣሪዎች ማንኛውንም የሞራል የባህል፣ የእምነትና የህሊና ህግ ወደኋላ ኋላ ብለን ልቅነትን የምናበረታታ የምናስፋፋ አመፀኞች ሰዎችንም እንበዛለን። እግዚአብሔር ቸር ከሆነ ለምን ይቆጣናል የምንልም ሰዎች በስተናል። ቢሆንም ግን እየሰራን ያለነው ግፍ በሰዎች መካከል መለያየቶችንና ጠብን ለመፍጠር የምንዘራው የነገዘር ፍርድን ማጓደልና ድሃን መበደል ጉቦ መማልጃና እጅ መንሻን እየተቀበለን የምናመጣውን ፍርድ ዝሙትና ግብረ ሰዶማዊነት በዝቶ ባሪያ ስላሴ የተፈጠረ የሰውን ልጅ የመናቃችንና የማቃለላችን ከፍታ ስጋዊ ጥቅምን ለማግኘት ስንል የምናፈሰው ደምና የመሳሰሉት ግብሮቻችን የእግዚአብሔርን ቁጣ የሚያመጡ ናቸው። የፍርድ ቤት ክስቶችና ችሎቶች ለመንበዙ፣ ግብረ ሰዶማዊነትና አንዳችን በሌላችን ላይ የምንወስዳቸው የበቀል እርምጃዎች ለምን ተበራከቱ? አንዱ በሌላው ላይ ፈጸመ እየተባለ በሚነገረን ክፉ ነገር መበሳጨታችንና ሐዘናችን ለመንበዛ የራሳችን ክፉ ግብራችን ራሳችንን ሳይቀር የሚያስቆጣን መሆኑን አያመለክትም? ምን ብለን ራሳችንን መጠየቅ አለብን መሬት ሳትቀር ክፉ ስራችንን ተጠይፋ ስትሸሽ ስትንሸራተትና ስትናወጥ፣ እንዲህ የሆነው እየሆነ ያለውም ወደፊትም የሚሆነው በእኛ ኃጢአትና ክፉ ስራ ምክንያት ነው። በጣሪያችን ስላዘነብን ነው ብለን ንስሓ ከመግባት ይልቅ እግዚአብሔር ጨካኝ ስለሆነ ነው፣ አሊያም እንዲህ የሚባል የተፈጥሮ ነገር ስለተከሰተ ነው፣ በመሬት ውስጥ ያሉ አለቶች መገፋፋት ስለጀመሩ ነው የሚሉ የአመፅና ሳይንሳዊ መላምቶችን እንሰጣለን። ክርስትና ሳይንስ ከሚሰጣቸው ምክንያቶች ጋር ጠብ አይኖረውም። ስንተናውን ለጊዜው አቆይተን ንሳ እንድንገባ ግን ዘወትር ያስተምረናል። እግዚአብሔር አምላክ በተንቢታ ኤርምያስ ምዕራፍ ስምን ከቁጥር ስድስት እንዲህ ይላል አደም መጥሰማው ቅንን ነገር አልተናገሩም። ማናቸውም ምንም አድርግ ያለው ብሎ ከክፋት ንሳ የገባ የለም። ወደ ሰልፍም እንደሚሮጡ ፈረስ እያንዳንዱ በመንገዱ ይሄዳል። ስለሆነም እግዚአብሔር ጨካኝ ነው የሚለውን ስንዝር የማያስኬደን ጽፈትን ትተን ሳይንሳዊ ያልሆነን ትንታኔ ገታ አድርገን ንሳ እንግባ። ተስፋ የሚኖረን ንሳ ስንገባ ነው። ነገር በሚመጣውና በሚያስፈራን ነገር ውስጥ ያለ ፍርሃትን ልንሻገር የምንችለው ንስሐ ገብተን ፈጣሪያችንም የስብናችን ጥግስ እናደርግ ነው። እርሱም መጠገ የሚያደርጉ የመሬት መናወጥ፣ የመሬት መንሸራተትን የሱናሚና የመሳሰሉትን ችግሮች ሁሉ አያይም። በጨለማና በሞት ጥላ ውስጥ እንኳን ብሄድ አንተ ከኔ ጋር ነህና፣ ክፉን አልፈራም፣ በትርህና ምርኩዝ እነሱ ያጽናኑኛል በማለት ነቢዩ እንደመሰከረው በኃጢአት ከሚመጣብን ቅጣትና ፍርሃት ለመዳን ዝሙትን እንተው፣ ዘረኝነት ይቅርብን፣ ተንኮልና ሴራዎችን ከኛ ይወገዱ፣ የጉቦ የዘመድ አዝማት አሰራር ከኛ ፈቀቅ ይበል፣ በሰዎች መካከል ጠብን መዝራት በእኛ ዘንድ አይሰማ እያለን እኛም መርሃ ግብራችንን በዚህ በቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ